የወርቅ ደረጃ ተሸላሚዎች ስለሆኑ ለወርቅ ደረጃ እንደሚገባ ገና ስማቸውን ከመጥራታችን በፊት አንድ ጊዜ ከፍ ባለ ጭብጨባ ብታመሰግኗቸው ደስ ይለናል። ስማቸው እንደሚከተለው እናቀርባለን። እስከዳር ታፈሰ፣ አበበ ሞላ፣ ብርሃኑ አንችቢ፣ በጸሎት ሽፈራው፣ ተሾመ አበበ፣ ሙሉጌታ ካሳ ጁንቹዬን ይን ብርሃን ጦቢያው ማሪዬ ዶክተር አስፋው ተፈሪ ወንድማገኝ ዳንኤል ጌታቸው አስፋው አብዲ አብራር ሂላል ሂልል ገምሹ በየነ ቦቴ ደሳለኝ አስራደ ካሳ አቢ ደምስ የተሰማ ያረጋል ደረጄ ዘሪሁን እየተመሙ ነው። ጀግኖች ናቸው። እባካችሁ አጨብጭቡላቸው። ሙዘሚል አብደላ ሙክታር ደረጃ አስናቀ ወልደ ሚካኤል አብዲ ፍቃዱ በንቺ ያሬድ ተስፋዬ ገብረ ዮሐንስ ሙሉአለም ማህተመ መንገሻ ዮሐንስ ታደሰ በለጠ ቴዎድሮስ ዘውዱ አለሙ ነጻነት ስለሺ ታመነ ኤልሳቤት አደም አብደላ ዱሪ አባስ መሐመድ ብርሃን ብዙአየሁ አማረ ወንድ ሰናለሙ ታደሰ ተስፋ ታደሰ ጉልሸት ሰለሞን መኮንን ወልደ ገብርኤል ፈይሰል አህመድ መሐመድ ኤግዚቢሽን ማዕከልና ገበያ ልማት ድርጅት ሞላ ምረቱ ወዳጅ ነው ራሄል መሐመድ ፈይሳ ሚካኤል ግርማ ታየ ከሊፋ አባ ጆጋ ቦሻ ተካ በሙሉ ወዴቦ ዮሃንስ ቢምር ኪዳኑ ጌታቸው አሰፋ መኮንን ፈቲያ አህመድ ዲን ዳዳ አስራት ኤፍሬም ኢራና ወልደ ብዛ ባንቄ አሸናፊ ሰይፉ በእንደ ወርቅ ኑር ሁሴን ከንዙ ከማል ዘላለም ሀብቴ ዱንዳ አብርሃም ደምሴ ለገሰ ሀቢብ ኤሎይታ ሐሚድ ጌታቸው ሞላ ኑርዬ ባንቷሉ ተሰማ ይጥና ዳዊት አስፋው ተሰማ በየነ ግርማ ወልደ ዮሐንስ መሐመድ ከድር ሐሰን ሙስጠፋ ታምራት ተመስገን ሀብተወልድ ነቢይ ልዑ ለገሰ ዘሪሁን ጥጋቡ ሞላ ኑሪዬ ትርሃስ ሀዱሽ ገብረ ማርያም ገብሩ ተስፋው ሀጎስ በላቸው ፈቃዱ ቶሎሳ

ቀነምሶ ተስፋዬ ሰይፉ ቶማስ ገብረህይወት ተስፋዬ አለዊ ረዲ አብድርዛቅ ግርማ ደበሌ ፈይሳ ላየሁሉሽ ዋለ ምህረቴ ፈቃደ ሙላት ወርቄ ኑሪያ በርሄ ካሳይ አክሊሉ አሰፋ ገብረስላሴ ሰለሞን አክሊሉ ወርቁ ሸሪፍ አወል መሐመድ ጠይብ ሙሀዲን አሊ ጸጋዬ አመጫ ጋሞ አንዋር ሰኢድ አደም አለሜ አምሳሉ ወርቁ ሰሚራ ከድር ሀይረዲን ለማ ታደሰ ወልደ ሚካኤል ቀመሪያ ኢድሪስ አህመድ ወንዲራድ ጥሩነ ፍርዱ አስፋው ሽፈራው ሳህሌ በለጠ መገርሳ ደስታ አማኔ ፊልሞ ዱቤ ሰሎሞን ሁጉማ ቆርቻ ከኔን ሰደርካ ወርቄን ቤከምቲፍ በደሰ ከበጀሞ ከንቲባ ሀርካ ፉደቻ ከኔን ጀረን ሜ አመስ እረ ዴኤቢያት ሀርካ ሩኩታት ገለ ተወመ ጀደን ተስፋዬ ተፈሪ አንበስሴ አቤል ፈቃዱ እሱሴን ከፈላ ሀይሉ ነጋሽ ፋሲል ታሪኩ ደበላ ነቢዩ ሞከንን አለምነ እንድርያስ ዮሴፍ አስራት ዘሃራ በሪ ሀቢብ ይስሐቅ አበበ አሳባ ኢብራሂም ሐሰን አሕመድ አቤነዘር ፍቃዱ ዘለለው ተስፋዬ ምግባር አበበ ኤርሚያስ ሳባ ተታደሰ ሚካኤል አበራ ጸጋዬ ሄለን ዘሪሁን አጽበሃ። እሽ፣ እዛ በርከት ስላለን ትንሽ ያዝ እናደርጋለን። እናመሰግናለን። በነገራችን ላይ አሁንም ቀደም ሲል እንደተገለጸው እናንት ታማኝ፣ እናንት የጀግኖች ግብር ከፋዮች በልጆቻችሁ ነገ ላይ ደማቅ አሻራ እያሳረፋችሁ ያላችሁ ናችሁና ክብር፣ ምስጋና ይገባችኋል። ግብር መክፈል ስልጣኔ፣ የዜግነት ግዴታ፣ መብት መጠየቂያ ስልጣናችሁ መሆኑን አውቃችሁ በታማኝነት ግብር ከፍላችሁ ለዚህ ክብር በቅታችኋልና፣ ደግመን ደጋግመን ስናመሰግናችሁ እጅግ በጣም ኮርተንባችሁ ነው። እጅግ አድርገን እናመሰግናለን። የወርቅ ደረጃ ተሸላሚዎችን ግን በሚገባ አላመሰግንም። ለምን አንድ ጊዜ በደንብ አናመሰግናቸውም። የበለጠ ሰርተው የበለጠ ከፍለው ለዚህ ደረጃ የደረሱ ናቸው። በታማኝነት አገራቸውን ያገለገሉ በምድርም በሰማይም ተመስጋኝ ናቸው። እራ አጨብጭቡና አመስግናቸው በደንብ በደንብ

በንጹህ ሕሊና በሰላም መኝታ፣ በደስታና በረፍት የተሸለሙ ናቸው። አንድም በእጃቸው ላይ ያስቀሩት የመንግስት ግብር የለም። ፍጹም በታማኝነት በመክፈላቸው የረፍት ኑሮ ይኖራሉ። የደስታ ኑሮ ይኖራሉ። ይሄ ብቻ አይደለም። የነገ የልጆቻቸውን ኢትዮጵያ እየሰሩ ነው። የነገ የሁላችን መኩሪያ የልጆቻችን መዲና አዲስ አበባን እየሰሩ ያሉ የወርቅ ደረጃ ግብር ከፋዮች በአዲስ አበባ አገልግሎቶች ሁሉ ቪአይፒ ቅድሚያ እንዲሰጣቸው የቪአይፒ ፕሮቶኮል የተሸለሙ ናቸው። እንዴት ነው የምታመሰግኗቸው? አሁን እንቀጥላለን። ሙስጠፋ ሁሴን፣ አሊ አህመድ ሀሚድ፣ ሳሙኤል መርሻ፣ ለገሰ ታደሰ፣ ገብረ ማርያም ተስፋ ማርያም ዳንኤል ደመቀ በዛብ ሰይድ ሸምሱ ሃሰን መኩሪያ ክፍሌ ተከስተ ሰለሞን አባይ ዳኜ አቡብቲ ዩሱፍ መሐመድ አብዱላሊም ሙሳ አብርሃ ክብሩ ተስፋዬ ሙኖታ ኤፍሪም ከዚያ በአይኖ ሙና ያሲን ሁሴን ያሬድ ብስራት ወልደ መስቀል ገበየው ኃይሌ ዘለቀ ሳዳት ኑር አህመድ ሁሴን ሃና ሽፈራው አማረ ሙሌ አዲሱ ፈንታዬ ኢየሩሳሌም ነጋ ገብረ እግዚአብሔር ሁሉም የወርቅ ደረጃ ተሸላሚዎች ናቸው። ምን እንበላቸው? ቀደም ሲል እንደገለጽነው ሁሉ ከዚህ በመቀጠል ደግሞ የፌዴራል ደረጃ ግብር ከፋይ ሆነው አሁንም ለአዲስ አበባ በታማኝነት የሰራተኞቻቸውን ግብር አንድ ሳያስቀሩ ጥፍጥፍ አድርገው ምንም ቤሳ ቤስቲን ሳትቀር በታማኝነት በመክፈላቸው የሚመሰገኑ የፌደራል ግብር ከፋዮች አሉ። ከነዚህ መካከል ቤዛ የትውልድ ልማት ድርጅት፣ ሁለት የምርምር ትሪያንግል ኢንስቲትዩት አርቲ አይ 3 ሮዝ ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር፣ የብሪታንያ ኤምባሲ፣ ብሪቲሽ ኤምባሲ ኢን ኢትዮጵያ፣ ጎላጉል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር፣ ዳሽን ቢራ ፋብሪካ አክሲዮን ማህበር ዞአ ከእርዳታ ወደ መልሶ ማግኛ። እነዚህ የፌደራል ግብር ከፋይ ቢሆኑም የሰራተኞቻቸውን ደሞዝ በፍጹም ታማኝነት መክፈላቸው በሚገባ ተረጋግጦ ለዚህ ክብርና የወርቅ ሽልማት የበቁ የፌዴራል ግብር ከፋዮች ናቸው። እንዴት ነው ብታመሰግኗቸው? አንዳንድ ጊዜ በዚህ አይነት ሽልማት ምናልባት ስም